ሰላም፣ ጤና ስጠል ውድ ወንድሞቼ እንዴት ናቸው? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት ሉ ላይ በለቀቀው ቪዲዮ በዛ አስተያየትን ለመስጠት ነው። እስኪ ይችን አዳምጡ እና ተመልሰን እንወያይ

ስትናገር ማለት ነው የነሱም የነሱም አሟሟት እጠረጥረዋለሁ። ምናልባት እሱ የእሱ እጅ ሊሆን ሊኖር ይችላል ብላ ተናግራ ነበር። እና ሁላችንም በዛን ጊዜ እኔም በቪዲዮ በሰራሁት እሱን ጠርጥረን ነበር። ብዙዎቻችሁም ደግሞ እሱ ሊያደርገው ይችላል ብላችሁ ነበር። እና እያችሁ የጠረጠርነው ነገር ሆነ ማለት ነው የእነሱንም የቤተሰቦችን ሕይወት መጥፋት በእሱ እንደሆነ በዚህ ሰው ተረጋገጠና ያሰብነው የጠረጠረነው ነገር ትክክል ነበረ ማለት ነው። እና አሁንም ይህ ሰውዬ እንግዲህ ተመልኩ የስንት ሰዎች ነው አሁን እነዚህ የታወቀላቸው የስንት ቤት የስንት እናትና አባት የስንት ልጆችን ነው ሕይወት ቀስፎ የነበረው ይሄ ሰውዬ። እኔ እኔም የምለው ወንድሞቼ እንደምታውቁት ከዚህ በፊት ለዘላለምም መድኃኒት እንድተቀምመው ሊሰጡት ነበር። በእሷ በእጮኛ ክስት ምክንያት ለልዑልም እንደዛ መድኃኒት ልከውለታል። እና እነዚህ ሰዎች መድኃኒት የሚሰራላቸው የሚቀመምላቸው ሰው መያዝ መቻል አለበት። ለምን አሁንም ቢሆን እንደዛ ካልሆነ ለነዚህ የእነዚህ ልጆች ህይወት አደጋ ነው የሚሆነው። ይሄ ቀስ አድርጎ ምንም ምንም ነገር ሳያሳዩ ህይወት ማጥፋት ማለት በሆነ እንደዚህ እንዳደረጉት የነ ማህሌትን እናት ቤተሰቦች እንዳደረጉት በመድኃኒት ሊመርዟቸው ስለሚችሉ እነዚህ ይሄንን ያደረጉ እነዚህ የሚያዙ ሰዎች መድኃኒቱ ማን እንደሚሰራ መጠየቅ አለባቸው እና መድኃኒቱ የሚሰሩት ዶክተሮች መድኃኒት የሚሰጡ ዶክተሮችም መያዝ መቻል አለባቸው። አሁን ያየ ነው ከዚህ በፊት የዶክተር ከነ ባለቤቱ ነርስ ባለቤት አይተናል። ግን እነዛ ብቻ ሊሆኑ አይችሉም፣ ብዙ ናቸው። ያው እንደተናገሩት ደግሞ ሌሎች እንደተናገሩት ብዙ ዶክተሮች አሉ ትለዋለ። ሌሎች የተያዙትምና አሁን እነዛ ሲያዙ አላየንምና፣ እኔ የምለው ምንድን ነው ዶክተሮቹ እነዚህ መድኃኒት የሚቀምሙት ከነ መስፍንና አግባሮቹ ጋር አብረው የሚሰሩት መያዝ መቻል አለባቸው። ካለበለዛ አሁንም የነዚህ ልጆችም ሆነ የብዙ ሰዎች ህይወት አደጋ ላይ ነው የሚሆነው። ይህን ነው ምለ ማለት የምፈልገው ወንድማቸው ሶስት ያንጎ ጊዜ እንቅስቃሴ እና ይህንን እንቅስቃሴ ገንጠል ብለህ ሰው ወደ ወይ ቁርባ ቦታ ወይ ብቻህን ገንጠል ብለህ ወይ አንድ ቀን መሽን አንድ ቀን የሆነ የሚላላበት ነገር ይፈጠራል። ስለዚህ ያንን ነበር እየጠበቅ ቁጥራችን ሲቀንስ መታችሁ ልታጠቁ። በተለያየ መልኩ ሻን ካገኘ ነው ይነዛ ነው እንደ ደግሞ ካልሆነ ካልሆነ ቁጥራችን ሲቀንስ እናንተን አንተ ላይ ያው ነዛ ስበን ነበር። በጣም ጥሩ ያ ነበር እቅዳችሁ። ነገር ግን እኔ ቀድሜ ደርሽበት እንዳይሳካው ነው። ይህ ሰውዬ በእጁ በደም የታጠበ ስለሆነ ላነጋገሩ እንኳን ክብደት የለውም። ልናስወግድ ነበር። ምንም በቃ ለሰው ነፍስ ምንም እንትን የሌለው እና በጣም ያሳዝናል። በቃ አሁን እነ ማህሌት ይህንን የእናትና የአባታቸውን መሞት በመስፍን መሆኑን ሲያውቁት ደግሞ እንዴት የበለጠ እንደሚጎዱ ተመልከቱት እንግዲህ ታመው ነው የሞቱ ብለው ስለሚያስቡ ስለነበር አሁን ትልቅ ጉዳት የሚፈጥርባቸው ይሄ ነገር በጣም ያሳዝናል። ወንድሞች ይሄ ሰውዬ ምን ያክል እኔ አንድ ሞት አይደለም ሁለት ሶስት ሞት ኑሮ ቢሞቱም ይሄ ሰው የሚበቀው አይመስለኝም። በጣም ያሳዝናል። በጣም በሰው ልጅ ላይ ምን ያክል ሲረማመድ እንደነበረ በቃ በሙሉ ቡድኑ ቡድኑ የተማረው ትምህርቱ ፕሮፌሰር ምናምን የተማረው ትምህርቱ የዚህ ሰውዬ ለወንጀል ነው በቃ ሲያጠና የኖረው ማለት ነው። እና በጣም ያሳዝናል። እኔ እንደው እኔ የምለውን አላውቅም፣ በእውነት ነው የምላችሁ። የዛሬ ደግሞ በጣም ያሰቅቃል፣ በጣም ያሳዝናል። እንዴት የሰው ልጅ ለሰው ልጅ ጋር እንደዚህ በዚህ ደረጃ ይጨካከናል! ለንብረት ው ጥሎት ሄደ፣ ጥሎት በየቦታው በትኖታል። እርግጠኛ ነኝ ገንዘቡ ጥሎት ለሚሄደው እነ ልዑልን እንደ እነዘሌን ፈጣሪ ይጠብቃቸው። አሁንም ቢሆን አሁንም የዚህ ሰውዬ ሰውይም የሚያደራጃቸዋሉ እያንዳንዳቸው መለቀም አለባቸው። ሌላዎች ደግሞ ያልተያዘውም ሰውዬ በቡድኑ ያደራጀዋል። ይህን እንደሰበሰበው ሌላውን ይሰበስባል። ና አሁንም የነሱ የልዑልና የዘሌ ቡድኖች ና የነሱ ህይወት በአደጋ ላይ ነው ያለው። በጣም አደጋ ላይ ነው ያለው። እኔ አሁን ምንድን ነው እኔ የምፈራው? አሁን ከዚህ ሰውዬ ከተናገረው አንጻር ነጠል ብለህ ስትሄድ ነበር የምንጠብቀው ብለዋሉ። እና ሰው ማጥፋት እድሜ ልኩን ህይወት ማጥፋት የለመደ ሰው ሌላውን ማጥፋት ምንም ስለማይመስለው ብዙ ጊዜ አያዋለሁ። አሁን በቀደመም ሲሮጥ ለመያዝ ሲሮጥ ወንጀለኛውን ለመያዝ ሲሮጥ ሌላ ሰው በጎን እንዳያጠቃው እሰቃለሁ። ዘሌም ልዑልም እንደዛ ያደርጋሉ ና ወንጀልን ሲጋፈጡ እየሮጡ ለመያዝ እንትን ይላሉ ና በጣም ያሰቅቃለት። ወንድሞች አሁን የሰማሁት ይሄ የሰማነው ነገር የነዚህ ልጆች ህይወት አደጋ ላይ እንዳለ ነው የሚያሳየው። በቃ መስፍን ቢሞትም ብዙ መስፍኖችን አመልምሎ ና አደራጅቶ ስለሄደ አሁንም የነዚህ ጀግኖች ጋዜጠኞቻችን ህይወት በጣም አደገኛ አዳጋ ላይ ነው ያለው። አሁን ይህ ሰውዬ የመለመለውን በሙሉ አምጥቶ ማስገባት አለበት። እያንዳንዳቸው ተይዘው ለፍርድ መቅረብ አለበት። እንደው የሚቀንስ እንኳን ነገር ቢኖር ግን አሁንም እኔ ስጋት አለኝ። የእነዚህ ልጆች ህይወት በጣም አዳጋና ያለው በእነዚህ ወንጀለኞች ጊዜም ቢሆን እነዚህ ወንጀለኞች አይተኙላቸውም። ከሰው ጋር ስለምትሄድ መቼም ሁሌ እንደስተጠንቅታ አትቀመጥም ብለዋል። አያችሁ ምን ያክል ለረጅም ፕላን እንዳላቸው እነዚህን ለማጥፋት እነሱን ለማጥፋት በቅርብ እንኳን ባይችሉ ተነጣጥለው የሚሄዱበት የሆነ ቀን መቼም ዘና ማለታቸው አይቀርም። የሆነ ቀን ነጠል ማለት አይቀርም ብለው ነው የሚያስቡት። እርግጠኛውን ደግሞ እያየናቸው አንዳንድ ጊዜ ወንጀለኛ ሲሆን ተከታተሉ ሲሮጡ እናያለን። እና በቃ ስጋት ነው ለእነዚህ ልጆች በእውነት ነው። ብላችሁ ሁላችሁም ጸሎት እናርግላቸው እንደ ሁሉ ጊዜም በጣም የሚያሳዝን ህይወት ውስጥ ነው የገቡት። ወንጀለኞች በስተዋል። የእነሱ ምዳቸው በስተዋል። ሰማችሁ? የዚህ ሰውዬ አንተን ለመግደል ስንመጣ በስውር ነው አያቸው። አያችሁ፣ በስውር እቺ ቃላት ከባድ ቃል ናት። አሁን እነሱ በጥይት ባይመቱት በሌላ በስውር የሚያጠፉበት መንገድ ይፈጥራል ማለት ነው። በዙሪያቸው ያሉን ሰዎች አሁንም መጠንቀቅ አለባቸው። እኔ እንደምላላቅ በዙሪያቸው ያሉ ሰዎች የሚበሉትን፣ የሚጠጡትን መጠንቀቅ ነው ያለባቸው ሁሉን ነገር። እነዚህ አሁን ለማጥፋት ምንም ነገር ይገባሉ። መስፍን እነ ማህለት ቤት የራሱን ፍቅረኛ ሰራተኛ አድርጎ እንደቀጠራቸው የሚቀጥሩትንም ሰው ማወቅ መቻል ያለባቸው በሚጠጡት በሚበሉት ነገር እንዳያደርጉባቸው በጣም መጠንቀቅ ነው ያለባቸው። እነዚህ ወንጀለኞች መፈናፈኛ ስላሳጧቸው እነሱን ለማጥፋት ወደ ኋላ አይሉም። አስተያየት ላይ በምንጽፍበት ጊዜ ይሄንን ነገር ነው ደግመን ደግመን ሁላችንም እያልን ነው ግን እነሱም እየተጠነቀቁ ነው። ፈጣሪ ጠብቃችሁብን። ግን ያስጨንቃል እህት ወንድሞች፣ እዚህ ጋር የምንሰማው ነገር በጣም ያስጨንቃል እና በጣም ያሳዝናል ብት ወንድሞች። አሁን ለማንኛውም ስላዳመጣችሁኝ በጣም አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ለዛሬ በዚህ እሰናበታችኋለሁ ባይ